ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ድርሳነ ማህየዊ ዘሰሉስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት በማመን ዓለምን ሁሉ የሚያድን የጌታችን የመናይታችን የሞቱንና የመከራውን ነገር የሚናገር በእለተ ሰሉስ የሚጸለይ የሚነበብ ድርሳን ነው። ጌታችን ኢየሱስንም አይሁድ አስቀድሞ ወደ ሃና ወሰዱት። በዚያች ወራት ሊቀ ካህናት ተሹሞ ለነበረ ለቀያፋ አማቱ ነበርና ቀያፋ ፈሪሳውያንንና የካህናት አለቆችን የመከራቸው ነበረ። ህዝቡም ሁሉ ለመምከር በተሰበሰቡ ጊዜ እርስ በርሳቸው እነሆ ይህ ሰው ብዙ ታምራት ያደርጋል፣ ምን እናድርግ ተባባሉ። እንዲሁም ብንቶ ሁሉ ያምንበታል፣ የሮሜ ሰዎች መጥተው እኛንም ወገኖቻችንንም ሀገራችንንም ይወስዳሉ። ቀያፋም እናንተስ የምትመክሩትን አታውቁም፣ ይህ ሁሉ ህዝብ ከሚጠፋ አንድ ሰው ብንገል ይሻላል አላቸው። ይህንም ያለው ከልቡ አይደለም ስለ ህዝቡ ሁሉ ይሞት ዘንድ ስላለው ትንቢት ተናገረ እንጂ። ስለ ህዝቡም ብቻ አይደለም የተበተኑ የእግዚአብሔር ልጆች በአንድነት ሊሰበስባቸው ነው እንጂ። ከዚያች ቀን ጀምረው እስከሚሞትባት አርብ ቀን ድረስ ጌታችን ኢየሱስን ይገሉት ዘንድ ተማከሩ። ሲወስዱትም ከተክሉ ቦታ ጀምሮ እስከ ሃና ቤት ድረስ ከምድር ላይ ሰባት ጊዜ ወደቀ። አይሁድ ግን በመውደቁ አዝነው ከሚያነሱት ይልቅ ከፊትና ከኋላው ሶስት መቶ አርባ ጊዜ በእግራቸው ረገጡት። የተሳለ ጦርን መርገጥ እንዲብስባቸው አላወቁምና አይሁድም የጌታችን የኢየሱስ የአንገቱን ስር ይሙት ብለው በታላቅ አመታት መጡት። እያንዳንዱም ለሞት የሚበቃ አሥራ ዘጠኝ ጊዜ ደበደቡት። ሁል ጊዜ ለመግደል ይፈልጉት ነበርና ጌታችን ኢየሱስንም አሥራ ዘጠኝ ጊዜም ደብድበውት እንዳልሞተ ባዩ ጊዜ ክንዶቹን ስልሳ ሁለት ጊዜ መጡት። ሥጋዎቹን በሚቆራረጥ በጽኑ እስራትና በጽኑ መመታት ክንዶቹ ፈጽሞ ታመሙ። የጌታችን የኢየሱስ ደረቱንም ከተራበ ከተጣጋ ሆዱ ጋራ ሀያ አምስት ጊዜ መጡት። መራቡም እውነት ነው። ሰይጣን እንኳ የጾሙን ወራት ከፈጸመ በኋላ ፈጽሞ እንደ ተራ ባውቀው ደርሶ ቀረበ ሲፈታተነው፣ የእግዚአብሔር ልጅስ ከሆንክ እኒ ድንጋዮች እንጀራ የሆኑ ብለህ እዘዝ፣ እኔም አንተም ተርበናልና አለው። ጌታችን ኢየሱስን መልሶ ሰው የሚድን በእንጀራ እንዳይደለ ተጽፏል፣ ከእግዚአብሔር አንደበት በሚወጣው ቃል ነው እንጂ በማለት ሰይጣን እንድልነሳው፣ መላእክትም ሊያገለግሉት መጡ። ልዩ የሚሆን እግዚአብሔር የማይሸነፍ አሸናፊ ነው እያሉ አመሰገኑት። ዳግመኛም ጌታችን በጎዳና ሲሄድ በተራበ ጊዜ የበለስን ፍሬ ፈለገ። ከቅጠል ብቻ በቀር ፍሬ ስላላገኘባት ዘላለም ባንቺ ላይ ፍሬ አይገኝብሽ ብሎ ረገማት፤ ፈጥናም ደረቀች። ደቀ መዛሙርቱም እንደምን ፈጥና ደረቀች ብለው አደነቁ። ሰው በሆነበት ወራት ሁሉ ስለ እኛ ተራበ፤ እኛን ከነፍስና ከሥጋ ረሃብ ያድነን ዘንድ እርሱ በአምስት እንጀራ በሁለት ዓሳ አምስት ሺህ ሰው፣ በአንድ ዓሳና በሰባት እንጀራም ለአራት ሺህ ሰው ያጠገበ ሲሆን ስለ እኛ ተራበ። ወደ ጥንተ ነገራችን እንመለስ። ከተራ በሆዱ ጋር ደረቱን በመቱት ጊዜ የታመሙትን ሰዎች በትእዛዙ ያዳናቸው የጌታችን የኢየሱስ ልቡ በሰውነት ውስጥ እንደሚቀልጥ ሰምቀለጠ። ዳግም የመቶ አለቃ መጥቶ አለደው፣ ጌታዬ ሆይ እራራልኝ፣ ልጄ በጭንቅ ታሞ ከቤተ ሕሙማን ተኝቷልና አለው። ጌታችን ኢየሱስም እኔ መጥቻ አድነዋለሁ አለው። ይኸውም ሹም መልሶ ከቤቴ ልትገባ አይገባህም፣ በቃልህ ይዳን ብለህ እዘዝ፣ ልጄ ሚድናል እንጂ አለው። እኔም እንጂ ገዥ ነኝ የሚገዛቸው ጭፍሮች አሉኝ ከዚህ ያለው ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ሎሌንም ይህን አድርግ ብለው ያደርጋል አለው። ጌታችን ኢየሱስም ይህን በሰማ ጊዜ አደነቀ። ለሚከተሉትም ሰዎች አላቸው፣ በእስራኤል ውስጥ እንደዚህ የሚያምን እንዳላገኘው እውነት እላቸዋለሁ። ብዙ ሰዎች በእኔ ስም አምነው ከምስራቅና ከምዕራብ ይመጣሉ፣ ከአብርሃም ከይስሐቅና ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። የመንግስት ሰማያትን ልጆች ግን ልቅሶ፣ ጥርስ ማፋጨት ወዳለበት ጨለማ ያወጧቸዋል። በቃሉ ትእዛዝ ልጁን አድኖ ይህን የመቶ አለቃ ሂድ፣ እንደ ሃይማኖት ይሁንልህ አለው። ይኸውም ሹም ወደ ቤቱ በተመለሰ ጊዜ ልጁን ድኖ አገኘው። አይሁድ ግን ደረቱን ከሆዱ ጋር በትእዛዝ የሚያደንሱን ልቡን መቱት። ዳግመኛም የከናን ሴት እየጮኸች መጣች። ጌታዬ፣ የዳዊት ልጅ ዘንልኝ ልጄን ክፉ ጋኔን ይዞ አይምሮዋን ያሳጣታልና አለችው። ጌታችን ኢየሱስም ለልጆች የቀረበውን እንጀራ አንስቶ ለውሾች መስጠት አገባብ አይደለም አላት። ይህችም ሴት መልሳ አሁን ጌታዬ፣ ውሾችም እንጂ ከልጆች ከጌቶቻቸው ገበታ የሚጥሉትን ፍርፋሪ ይበላሉ አለችው። በልቡም ትእዛዝ ከልጇ ጋኔኑ አወጣ። ጌታችን ኢየሱስም ስለ እምነትሽ ያ ጋኔን ከልጅሽ ወጣ፣ ሂጂ አላት። ወደ ቤቷን በተመለሰች ጊዜ ጋኔኑ ከእሷ ወጥቶ ልጅቱ ድና ልብሷን ለብሳ ካልጋ ላይ ተቀምጣ አገኘቻት። አይሁድ ግን ደረቱን ድረቱን ከወዱ ጋር ልቡንም መቱት። በልቦናውም ትእዛዝ ለምጽ የያዛቸውን አስሩን ሰዎች አለ ናቸው ቸር ጌታችን ኢየሱስ ከበጎ ሳጥን ልቦናው በጎ ነገርን ያወጣታልና። እንደዚህ የሚራራ ልብ ግን መከራ ተቀበለ፣ እንደ ሰም ቀለጠ። በመረገጥና በመመታት የውስጥ ሕዋሳቱ ሁሉ ታመሙ። ስለዚህም ነገር ተአምርም መታመምም የእሱ ናቸው። የትስብእትና የመለኮት ቃሎችም ለአንድ ለክርስቶስ ብቻ ናቸው። አንድ ክርስቶስን ወደ ሁለት አኗኗር አለየው፣ ሁለት አካል ሁለት አምሳል፣ ለማለት ሁለት ፈቃድ፣ ሁለት ክፍል፣ ሁለት ስራ በማለት አንለየው። ከተዋህዶ በኋላ የመለኮትም የትስብትም አንድ ስራ ነው እንጂ በአህያዋና በውርንጫዋ ላይ ተቀምጠው በትህትና የታዩትን የጌታችን የኢየሱስን ጭኖች ሰማንያ ጊዜ መቱታሉ። የተቀመጠውም እንደ አርበኞች በሰረገላ በፈረስ አይደለም ጌታችን ኢየሱስ ሰውን ማጥፋት አይወድምና ዮሐንስና ያዕቆብን የሰውነታችሁን መጠን አታውቁምን እንዳላቸው የሰው ልጅ ሰውን ሊያድን እንጂ ሊያጠፋ አልመጣምና ዮሐንስና ያዕቆብ አቤቱ ኤልያስ ከሰማይ እሳት አውርዶ እንዳጠፋው አንተም የሰማርያን ሰዎች እሳት ከሰማይ አውርደህ አጥፋቸው ባሉት ጊዜ አላጠፋቸውም። በአህያዋና በወርንጫዋ በላይ በመቀመጡ ፍቅርና ትህትናን እንዳመጣ ወራቱም የፍቅር ወራት እንደሆነ ተገለጠ ተረዳ። ከጠላቶቹም ከአይሁድ እጅ እንዳያመልጥ በእነሱም እጅ እንዲሞት ተረዳ። ዮርዳኖስ የፈራቸው የጌታችን የኢየሱስን እግሮች አርባ ሰባት ጊዜ የመቷቸውም አሉ። ዮርዳኖስም የጌታችን እግሮች ከዳርቻው በደረሱ ጊዜ አርባ ክንድ ያህል ወደ ኋላው ተመልሶ ሸሸ። እሳታውያን ከሚሆኑ እግሮቹ የተነሳ ዮርዳኖስ በእሳት እንዳፈሉት የፈላ ሆነ። ኃያላን በሚሆኑ እግሮች ላይ እግሮች ከላይ ነቁ። አንድ የነበረ ዮርዳኖስ ከታች ከሁለት ተከፈለ። በጌታችን በኢየሱስ እግሮች ስር አንበሪዎች እና አሶች ሰገዱለት። ጠላት ዳቢሎ ጽፎ በዮርዳኖስ ያኖረውን የአዳምና የሔዋንን የዕዳቸውን ደብዳቤ በእግሮቹ አጠፋላቸው። ጌታችን ኢየሱስ በዮሐንስ እጅ በዮርዳኖስ የተጠመቀ በዚህ ምክንያት ነውና። ጌታችን ኢየሱስ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮሐንስ ሄደ ብሎ ወንጌል እንደተናገረ፣ ዮሐንስም እኔ ካንተ እጠመቅ ዘንድ እወዳለሁ እንጂ አንተ ወደ እኔ ትመጣለህን? ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አንድ ጊዜ ተው፣ ይህ ለእኛ ተድላ ነውና አለው። እውነትም ነገር ትንቢተ ነቢያትን እንፈጽም ዘንድ ይገባናል። ከዚህ በኋላ ተወው። ዮሐንስም ጌታችን ኢየሱስን ክቡር ምስጉን የምትሆን ብርሃንን የምትገልጽ የእግዚአብሔር ልጅ ሆይ ይቅር በለኝ እያላ ጠመቀው። የማይዳሰስ ራሱን ዳሰሰው፣ ዎችም በራሱ ላይ ፈሉ። በመጠመቁም ክብር ስላጣን ፈንታ በክብር ላይ ክብርን አገኘን። ከተጠመቀም በኋላ ያን ጊዜውን ከውሃው ወጣ፣ እነሆ ሰማያት ተከፈቱለት፣ የእግዚአብሔርን መንፈስ እንደ ርግብ ወርዶ ከራሱ ላይ ሲቀመጥ አየ። እነሆ የመረጥኩት ደስ የምሰኝበት የምወደው ልጄ ይህ ነው የሚል ድምጽ ከሰማይ መጣ። ይህ ልጄ አንድ ነው እንጂ ሁለት አይባልም። አንዱ የማርያም ልጅ፣ ሁለተኛው የኔ ልጅ ሊባል አይገባውምና በጎል የተወለደው ሌላ፣ መላእክት የሰገዱለት ሌላ አይደለም የተጠመቀው ሌላ አይደለም አንዱ ልጅ ነው እንጂ እግሮቹንና ሐዋሳቶቹን ሁሉ የደበደቡት ጠላቶቹ ግን ከጉርበታች መሆን አለባቸው። አይሁድም እሱን በመደብደብ ተደከሙ። በኋላ በገመድና በራሱ ጠጉር ሶስት መቶ አምስት ጊዜ ጎተቱት። ጽህሙንም ይዘው ከወደቀበት መነሳት እስኪሳ ነው ድረስ 28 ጊዜ ጎተቱት። ከምድርም አንስተው ጽህሙንም ይዘው በራሱ ጠጉር በጎተቱት ጊዜ የራሱን ጠጉር ሶስት መቶ አምስት ጊዜ ነጩት። ደግሞም ጽህሙን 28 ጊዜ ነጩት። በዚህም መከራ ሁሉ ተቆጥቶ አልተናገረም። በሚሸልተው ፊት የማይናገር በግ ነውና፣ ይኸውም ያማረ የተወደደ በግ ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀ ነው። በኋላ ዘመን ግን ስለ እኛ ተገለጠ። ይኸውም የዓለሙን ሁሉ ኃጢአት የሚያስተሰርይ መሥዋዕት ነው። እንዲህም እየደበደቡ እየጎተቱ ወስደው ከሐና ፊት አቆሙት። ዮሐንስና ጴጥሮስም ተከትለውት ነበር። ያም ዮሐንስ በሊቀ ካህናቱ ዘንድ የተላመደ ነውና ከጌታችን ከኢየሱስ ጋር ወደ ሊቀ ካህናቱ ቦታ ገባ። ጴጥሮስ ግን ተከልክሎ ከውጭ ቀረ። ይኸውም ደቀ መዝሙር ዮሐንስ ለበረኛይቱ ተናግሮ ጴጥሮስን አስገባው። በረኛይቱም ሴት ጴጥሮስን አንተም ደግሞ የዚያ ሰው ደቀ መዛሙርት ወገን ነህ አለችው። እሱም አይደለሁም አላት። የአይሁድ ሉላልትና ጭፍሮችም በዚያች ሌሊት ብዙ ብርድ ስለነበረ እሳት አንድደው እየጫሩ ቆመው ይሞቁ ነበር። ጴጥሮስም ከእነሱ ጋር እሳት ይሞቅ ነበር። የካህናቱም አለቃሃና ጌታችን ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ኢየሱስን መልሶ እኔ በዚህ ዓለም በግልጥ ተናገርኩ። አይሁድ ዘወትር በሚሰበሰቡበት በቤተ መቅደስና በምኩራብ እያስተማርኩ በግልጥ ተናገርኩ። በስውር የተናገርኩት አንድስ እንኳ የለም። እኔን ለምን ጠይቀኛለህ? ነገሬን የሰሙትን እኒያን ጠይቃቸው። እኔ የተናገርኩትን እነሱ ያውቁታልና። ይህንንም በተናገረ ጊዜ በዚያ ቆሞ የነበረው ከሉላልቱ አንዱ ለካህናቱ አለቃ እንደዚህ ብለህ ትመልስለታለህን ብሎ ጌታችን ኢየሱስን በጥፊ መታው። ጌታችን ኢየሱስን መልሶ ክፉ ተናግሬ እንደሆነ ስለ ክፋቴ መስክርብኝ፣ በጎ ተናግሬ እንደሆነ ግን በዳኛ ፊት ለምን ትመታኛለህ አለው። ይህንም የተናገረ በስጋዊ አንደበቱ ብቻ አይደለም፣ ከስጋ ጋር የተዋሐደ ቃል ለምን ትመታኛለህ አለ እንጂ። በጥፊ ስለ መመታቱም ባህር ተንቀጠቀጠች፣ ፈሳሽም ውሃ ወደኋላ ሸሸ። ሕያዋ ባህር የሚሆን የአምላክን ልጅ የፊቱን መመታት አይታለችና። ሐናም ጌታችን ኢየሱስን እንደ ታሰረ ወደ ካህናቱ አለቃ ወደ ቀያፋ ሰደደው ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ከሩቅ ተከተለው የነገሩንም መጨረሻ ያይ ዘንድ ወደ ውስጥ ገባ ካህናቱና የካህናቱ አለቆች ህዝቡም ሁሉ ግን ጌታችን ኢየሱስን ይገሉት ዘንድ የሐሰት ምስክር ይፈልጉ ጀመር ነገር ግን አላገኙም ከዚህ በኋላ ብዙ የሐሰት ምስክሮች መጡ ደክመውም ክፉ ነገር አላገኙበትም ደግሞም ሁለት ሰዎች መጥተው ይህማ ይህን የእግዚአብሔርን ቤተ መቅደስ አፍርሼ በሦስተኛው ቀን እሠራዋለሁ ያለው ነው አሉ ማርቆስም ጌታችን ኢየሱስን ጸሐፊዎች እና ካህናቱ የካህናቱ አለቆች ወደ ተሰበሰቡበት ወደ ካህናት አለቃ ቦታ ወሰዱት ብሎ ተናግሯል። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ርቆ ተከተለው። ጴጥሮስም ከሉላሉታቸውና ጋራ በብርሃን በኩል ተቀምጦ እሳት ይሞቅ ነበር። የካህናት አለቆችና ህዝቡ ሁሉ ጌታችን ኢየሱስን ይገሉት ዘንድ የሐሰት ምስክር ይፈልጉ ነበር፣ ነገር ግን አላገኙም። በሐሰትም የሚመሰክሩበት ብዙ ሰዎች ነበሩ፣ ምስክርነታቸውም አልተስማማም። ሌሎች የሐሰት ምስክሮች ተነስተው እንዲህ ብለው ተናገሩ። ይህ እጅ የሰራውን መቅደስ አፍርሼ በሶስተኛው ቀን ሌላ በእጅ ያልተሰሩ እሰራለሁ ያልተሰራ እሰራለሁ ሲል እኛ ሰማ ነው ብለው ተናገሩ። ከዚህም ጋር ምስክር ቤታቸው አልተስማማም። የካህናቱም አለቃ ከአደባባይ መካከል ተነስቶ እኒህ ይህን ያህል ሲያሳጡ አንድስ እንኳ አትመልስም? ምን ብሎ ጌታችን ኢየሱስን ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለሰም። ደግሞም የካህናቱ አለቃ የብሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረን ዘንድ በሕያው እግዚአብሔር አማፀኛ አለው። ጌታችን ኢየሱስም መልሶ እኔ ክርስቶስ እንደሆንኩ አንተ ትላለህ አለው። እነሆ የሰው ልጅን በሰማይ ደመና ተቀምጦ ኃይል ባለው ስልጣን ሲመጣ ታዩታላችሁ። የካህናቱም አለቃ ልብሱን ቀደደና እንዲህ አለ፣ እነሆ ስድቡን ሰማችሁ። ለምን ምስክር ትፈልጋላችሁ? እንግዲህ ምን ትላላችሁ አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደም ግባቱ በሚያምር በጌታችን በኢየሱስ ፊት ላይ ምራቃቸውን ያበዛላቸው ዘንድ ባፋቸው ውሃ እየጨመሩ ምራቃቸውን ሰባ ሶስት ጊዜ ተፉበት። ፊቴን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያጸይፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የተቋቆረና የኀጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባቱ ብሩህ ያድርገው። ራሱንም በበትር መቱት። ጉንጮቹንም መቶ ሀያ ጊዜ በጥፊ መቱት። በጥፊና በበትር ከመመታቱ ብዛት የተነሳ ራሱም ጉንጮቹም ቆሰሉ። በራሱም ላይ ያሉ ቁስሎች ታላላቆች ሰባ ሁለት ያህል ናቸው። ዓይኖቹም አፍንጮቹም የደምንጭ ሆኑ። የያዙትም ሰዎች በጌታችን ኢየሱስ ክርስቶስ ይዘብቱበት ጀመር። ፊቱን በጨርቅ ዳጅ ሸፍነው እየደበደቡ ክርስቶስ የመታ ማን ነው? ተናገር ይሉት ነበር። ሌላም ብዙ ብዙ ስድብ ይሰድቡት ነበር። ጴጥሮስም ከውጭ ተቀምጦ ሳለ አንዲት ብላቴና መጣ። አንተም ከገሊላው ሰው ከኢየሱስ ጋር ነበር ካለችው፣ ይህን የምትዩን ሰው እኔ አላውቀውም ብሎ በሕዝቡ ፊት ካደ። ወደ ደጅ ወጥቶ ሳለ ሌላኛይቱ ብላቴና አገኘችው። ከዚያም ለቆሙ ሰዎች ይህም ከናዝሬቱ ሰው ከኢየሱስ ጋር ነበረ ብላ ነገረቻቸው። ይህን ሰው አላውቀውም ብሎ እየማለ ሄደ። ጥቂት ቆይቶም ሳለ ከዚያ የቆሙ ሰዎች መጥተው ጴጥሮስን አንተም እውነት የኢየሱስ ወገን ነህን? በነገርህም ትታወቃለህ አሉት። ከዚህ በኋላ ይህን ሰው አላውቀውም ብሎ ራሱን እየረገመ ማለ። ሁለተኛም ዶሮ ጮኸ። ጌታችን ኢየሱስም ተመልሶ ጴጥሮስን አየው። ጴጥሮስም ዶሮ ሳይጮህ ሶስት ጊዜ ትክደኛለህ ብሎ ጌታችን ኢየሱስ የተናገረውን ቃል አስቦ ሄዶ ያለቅስ ጀመረ። ጌታችን ኢየሱስም የጴጥሮስን የመጸጸቱን ለቅሶ ተቀብሎ ሰላሳውን አንድ እያለ ሦስት ጊዜ ይቅር አለው። የመንግሥተ ሰማያትንም መክፈቻዎች ሰጠው። ጌታችን ኢየሱስ ክርስቶስ ቸር ይቅር ባይ ነውና ጌቶቼ አብ መንፈስ ቅዱስ ሆይ አደራ ላችኋለሁ። እመቤቴ ማርያም አንቺንም እማጸናለሁ እማልዳለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበለው መከራዎች ሁሉ ሁለተኛም በመቸንከሩ የሸዋኪል ተቀዳጅቶ በመሰቀሉ በሞቱም ወደ ሲውልም በመውረዱ በጦር በመወጋቱ በመቀበሩ ኃጢአቱን ሁሉ ይቅርትሉ ዘንድ ከኃጢአትም ሁሉ ፍዳት አድኑን ዘንድ ለዘላለሙ አሜን። ወንጌል እንደተናገረ ጌታ ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በቅፍርናሆም ልጁ የታመመበት የንጉስ ወገን የሚሆን አንድ ሹም ነበር። እርሱም ጌታችን ኢየሱስ ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ልጁ ለሞት ቀርቦ ነበርና ያድንለት ዘንድ እንዲወርድ ወደ እርሱ ሄዶ ለመነው። ጌታችን ኢየሱስም ተአምርና ምልክት ካላየህ አታምንም አለው። ያም የንጉስ ባሪያ ልጄ ሳይሞት ፈጥነህ ውረድልኝ አለው። የዚያን ጊዜም ጌታችን ኢየሱስ ክርስቶስ ልጅህ ድኖልሃል፣ ሂድ አለው። ያም ሰው ጌታችን ኢየሱስ በነገረው ጊዜ በነገረው ቃላም ነው ሄደ። ሲወርድም ብላቴኖች ተቀብለው ልጅ እስድ አላሉት። አይሁድ ግን አዳኝ ክርስቶስን ደረቱን፣ ልቡን ከወዱ ጋር መቱት። የማክሰኞው አርኬ የመሴፋ ሰው ከሚሆን ከሳሙኤል ዘመን ጀምሮ የናቁህ አይሁድ በራስህ ጠጉርና በገመድ እየሳቡ ካህና ወደ ቀያፋ የወሰዱህ አልፋ ሆይ ለዘለፋ መጥቶ ለተስፋ ለዘለፋ መጥቶ ለተስፋ በቆመ ጊዜ መስቀልህ ተስፋ ይሆነኝ እንጂ ዘለፋ አይሆንብኝ። ክንድ ከወሰናቸው ከሁለቱ ክንዶች ጋር የተዋረደች የሆነች የአንገትህን ስር በመምታትና በማሰር መከራ ያጸኑብህ ፍጹም ኃጢአትን ብሠራ በየቀኑ ሁሉ ቸርነትህ ይከተለኝ። ሆድህ ቸርነትን የተመላው ደረትህም ሰውን የሚያጸና ነው። በከበረ ደምህና በፊትህ ወዝ መከራ እስኪያጸኑብህ ውሳጣዊ የሚሆን ነዋየ ውስጥህን የመቱህ ከተሰወረ ኃጢአት ያንጻኝ። ለእኔ ለባሪያም ከልዩ ነገር እራራልኝ። እንደ በደለኛ አይሁድ በመቶ ጊዜ ያለ ቁጣ የጭኖች በትርን እየታገስክ የሽፍቶችን መስቀል የተሸከምክ ከበደል የተራቆት ክርስቶስ ወይ። አቤቱ የቀይ ባብ ሰራዊቶች እንዳይመጡብኝ በኃይልህ እግራቸውን እንደ ባብ እግር አድርግ። ድብደባን ካበዙብህ በኋላ አይሁድ በተክል ቦታ ውስጥ ሰላሳ ስድስት ጊዜ በሁለት እግሮችን የመቱህ በቀኝና በግራ አረፍትን ሰርተህ በእሳታዊ ባህር መካከል ጎዳናን ስጠኝ። በስጋው ጥቁር ከሆነ ከብዝት ራስህ ጠጉር ጋራ ግሩም የሆነ የፊትህን ጽህም የነጩህ በተቀበልከው መከራ የበሽተኞች ሕይወት ክርስቶስ ሆይ በጣፈጠ በጎንህ ደም ነፍሴን አሳድር ነፍሴ በደም ታድራለችና፣ ግፍን የማይፈሩ አይሁድ ረግጠው ሰባት ጊዜ በጎዳና መካከል የጣሉህ ሊቀ ካህናትን በውጭ በጎ በተናገርከው ጊዜ በነገርህ እንዴት ተቆጣ? ማልኮስስ ፊት ፊትህን እንዴት ጸፋ? በፈንታው ወደ ተሾመ ወደ አማቹ ቀያፋ ባህና ትእዛዝ ዳግመኛ የወሰዱህ መለኮትህ በስጋ ለምንታመመ መለኮትህስ በመቃብር ውስጥ ለምንተኛ ዓለም አንተን ምንም በከንቱ ባልወርስ ከጠጉርህ እጅግ የበዙ ጠላቶችህ በግፍ በሕይወትህ የሞት ፍርድን የፈረዱብህ በሰው መከራ የተፈተንክ ክርስቶስ ወይ ክረምትን ባገባህ ጊዜ በጋንም በጊዜው ባመጣኸው ጊዜ በምሕረት ተጠብቀኝ ፊትህን ለመመታት የሰጠህ ከሀፍረት ምራቅም ፊትን ያልመለስክ ተማሪዎች በመከራ ጊዜ ጥለው የሸሹ ክርስቶስ ወይ በጭቃ የተሰራ ቤትን ሌቦች እንዳይቆፍሩት በመስቀል ጠብቀው ጠላቶች በጣታቸው አይንህን የሸፈኑህ በብትር መጥተው ያቆሰሉህ ዳግመኛም በግዞት ቤት እጅና እግርን የታሰርክ ቸር ፈጣሪዬ፣ በለመለመች ሀገርና በአማርች ምድር ነፍሴን አሳርፋት። ጌታዬ ኢየሱስ ክርስቶስ ወይ ኃጢአቴን አስተሰርልኝ። አሚን። ድርሳነ ማህየዊ ዘማክሰኞ ተፈጸመ። ይቆየን።